ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ቻና ላይ ቤተሰቦች እንደት ናቸው? ደህና ናቸው ባይሉ ሰላም ከእኛ አልሐምዱሊላ። ዛሬ እንግዲች ብዙዎቹ ጓደኞቼ እኔ ብቸኛ ነኝ በጣም ነው ብቻዬን ስለሆንኩኝ በጣም ይሰማኛል ምናምን የሚሉ ጓደኞች አሉ ማለት ነው። ቡ ብቸኛ ነኝ ምናምን የብላችሁ የሚያሳስባችሁ ቤተሰቦች እንግዲህ ብቸኝነት የሚያሳስባችሁ የሚያስጨንቃችሁ ለምንድን ነው? እናንተ ጤና ከሆናችሁ፣ በተለይ ደግሞ አረብ ሀገር ሆናችሁ በቃ እኔ በጣም ብቸኛ ነኝ፣ በቃ ችግሬንም ሀሳቤንም የማያወያየው ሰው የለኝም ምናምን ብላችሁ ለምትጨነቁ ሰዎች አልሐምዱሊላህ የምትሉበት ምክንያት ቢኖር አንደኛ እናንተ ጤነኛ ከሆናችሁ፣ ደህና ከሆናችሁ ብቸኝነት ለምን ነው የሚያስጨንቃችሁ ማለት ነው። እናንተ አልሐምዱሊላህ ብላችሁ ገንዘብ ካላችሁ ብቸኝነት የሚሰማችሁ ነገር የለም። ራሳችሁን ጠብቃችሁ እንዳያማችሁ ብዙ ነገር ደግሞ አብዛኞቻችን ምናምን የሚያምን ጭንቀት በጣም በመጨናነቅ የተነሳ ነው ራሳችሁን እያመማችሁ ብዙዎቻችሁ የምትታመሟላቸው ማለት ነው። እንግዲህ የመዲያም ቅመሞች ብቸኛ ነን የሚለውን ነገር ውታች ውታችሁት ብቸኝነት ሳይሆን እንዲሰማችሁ ማድረግ የሌለባችሁ ነገር ነው። ብቸኝነትን ከራሳችሁ ከራሳችሁ ማውጣት አለባችሁ። በቃ ነፃነት ማገኘት አለባችሁ ማለት ነው። ፍሪ መሆን አለባችሁ። በዛ ደግሞ አልሐምዱሊላህ ብሉ። የሰው ላይ ብቻዋንም ቢሆን መቼስ ሰው አንዳንዴ ጓደኛ በብዛት ራሱ ጓደኛሞች ሲኖረን በቃ ጓደኞች ራሱ ለጓደኞቻቸው አንዳንዴ ጥሩም የማያስቡ አሉ። መልካም ጓደኛ እስካለ ድረስ እናንተ ደግሞ ብቻችሁን ብትሆኑም ብር ካላችሁ እንሻ አላህ ብዙ አመት አንኖርም። ሰው ሀገር ሆነን ብቸኝነት ተሰማን ለምትሉ ማለት ነው ሀገራችሁ አንድ ቀን ትመጣላችሁ። አገራችሁ መታችሁ ደግሞ የራሳችሁ ህይወት ኑሯችሁ፣ የራሳችሁ ትዳር ኑሯችሁ፣ ብቸኝነትን አላቃችሁ ልጃችሁን ወልዳችሁ፣ የምታማክሩት ጓደኛ፣ የምታወያዩት ጓደኛ አባላችሁን አርጋችሁ እንዲሁም ቤተሰቦቻችሁ ጋር ትኖራላችሁ ማለት ነው። አረብ ሀገር ብቸኛ የሆናችሁ አልሆናችሁ፣ ዋናው እናንተ ለስራ ነው የሄዳችሁት። ስራችሁን ሰርታችሁ እስታመጣችሁ ድረስ ብቸኛንን የሚለውን ነገር ብትተውት እላለሁ ማለት ነው እኔ ምክንያቱም አንደኛ እዛ ራሱ ብቸኛ ነው ብላችሁ ባለ ራሱ ትዳር የላችሁ አረብ ሀገር ብትኖሩ ለእናንተ አብዛኛው ትዳር እያያችሁት ነው፣ እየፈረሰ ነው፣ እየተጣሉ ነው። ስተጣሉ ደግሞ ዚ ቤተሰብ አዛ ነው የምታደረጉ ማለት ነው ብታ ብቸኝነት ተላቀር በቃ ሁለት ጥንዶች ከሆን እኔም ብቻዬን የማስበው ነገር ይቀልልኛል። ይሄን ልስራ የምለውን ነገር ለባሊያ አካፍለዋለሁኝ እናጋራዋለሁ አብረን ተባብረን የሆነ ነገር ማድረግ እንችላለን ብላችሁ ትታስቡ ደግሞ እየበለጥ ጣጣ ውስጥ ነው የምትገቡት ማለት ነው። እና አረብ ሀገር ስትኖሩ ራሳችሁ ጠንከራችሁ ራሳችሁ በርትታችሁ፣ ብቸኝነት ምን ችግር አለው? እራሱ አንዳንዴ ሲደብራችሁ ስልካችሁ፣ አልሐምዱሊላ ዛሬ እኮ ብቸኝነት የሚሰማውት ስልክ አንዳንዴ ሳይዙ ሲቀሩ ድብርት ምናምን ስትሆኑ ነው። አሁን ግን ስልካችኋለ ስልካችሁ ላይ ቁርኣናችሁን በግሩፕ እየቀራችሁ እንዲሁም ደግሞ የተለያዩ ነገሮች ለእናንተ ጠቃሚ ሆኑ ዩቲዩበር እየገባችሁ ቲክቶክ ላይ ስታችሁ ዩቲዩብ እየገባችሁ ለእናንተ የሚጣማችሁን መረጃ ምናምን ብሰሙ ይሄ ብቸኝነት ራሱ አያስብልም ማለት ነው። እና ስልካችን እያለ ብቸኛ ነን ብላችሁ አትበሉ ማለት ነው። እንደ ቤተሰቦች እና አንዳንዴ ይሄ ብቸኛ ነን ብለን ትዳርም ዳርም ውስጥ ስንገባ ወይም ደግሞ ጓደኛ እኔስ ብቻዬን ተመሆን በቃ ለምን ጓደኛ አልይዝም? ጓደኛ ጋር እየተዋዩ ይሁን ይህ ነገር አላረግም ብለን ስንል ጓደኛችን ደግሞ ከአስር አንድ ነው እንጂ የሚገኘው ሀይቅቃተን ለእኛ ጥሩ ነገር የሚያስብልን የለም ማለት ነው። እና እህ እያለች እየሰማች ጓደኛሽን ብሎ ልትጎዳሽ በጎን ትችላለች ማለት ነው። ምክንያቱም አንቺ ብቸኛ እኔ በቃ እንደዝማ ጓደኛ ይዤ ማመካከር የምሰራቸውን ነገር መንገር አለብኝ ብለሽ ስትይ ደግሞ ያንን ደግሞ ድካማ ጎንሽን አይተው አንቺን ሊያጠቁሽ ይችላሉ ማለት ነው። እና ብቸኛ የሚለውን ነገር ውጡለት ማለት ነው። እንሻ አላህ አላህ ሲል ዱዋችሁን እያደረጋችው ብራችሁን ተያዛችው እናንተ ገንዘብ ታላችሁ ጤና ካላችሁ ዋናው ደግሞ አፍያ ነው። ብራሁን ምሳሌ እኛ ብንሰራው ብንሰራው አፈ ያከላለን ምንም ነገር ውጤት የለውም። ራሳችሁን ጠብቃችሁ መጀመሪያ ራሳችሁን ጠብቁ። በቃ ራሳችሁን ሁኑ። መጨናነቅ አታብዙ። ይሄ አርገ ነው ይሄን እንሰርተ ነው እንደዚህ መሆን አለብን፣ በቃ ይሄን ታልሰራው አረብ ሀገር ይሄ ሀገር ያልገባም፣ በቃ እነዚህን አላማዎች ታላሳካ አገር አልገባም፣ ምናምን እያላችሁ አንዳንዴ በጣም ራሳችሁን ማጨናነቅ የለባችሁም ማለት ነው። እናንተ ራሳችሁን ባጨናነቃችሁ ሰዓት ራሳችሁን ያማችኋል። ደግሞ የሆነ በጣም ብዙ ሀሳብ ስታበዙ የማትጠብቁት መቶ ሀሳባችሁን ሊያጨናግፋችሁ ወይም ደግሞ አላማችሁን ሊያስታችሁ ይችላል። ገባችሁ? ቤተሰብ እና እናንተ ብዙ ማሰብ መጨናነቅ የለባችሁም። አሳብ አታብዙ። ብቸኝነት የሚለውን ነገር ደግሞ ውጡለት ማለት ነው። አሁን ላይ ማን እንደ ብቸኝነት የምሬ ነው ነገራችሁ። ብቸኝነት አሁን ላይ በጣም አንዳንዴ አስፈላጊ ነው ብላችሁ ትላላችሁ ማለት ነው። ምን ነው እኔ ጓደኛ ባልነበረኝ በቃ ወይም ደግሞ ምን ነው አንዳንዴ ጥሩ የትዳር አጋር ታላገኛችሁ መጥፎ የትዳር አጋር ታያጋጥማችሁ። በቃኒ እኮ ብቻዬን እንደ ድሮ ብቻዬን እኮ ይሻለኝ ነበር ከምትሉ አንዳንዴ አሁን በቃኒ ቶሎ ብዬ እዚህ አረብ ሀገር እያለሁ ማግባት አለብኝ፣ አገር ተገባሁኝ ትዳር ላያጋጥመኝ ይችላል፣ ብቸኝነቴን እዚሁ ሁኔ የሕይወት አጋር ፈጥሬ አገር ብገባ ይሻለኛል፣ ምናምን ብዙ ልጆች የምትሉኛላችሁ። ግን አንዳንዴ ትዳር ስትይዙ ተረጋግታችሁ ቀስ ባለመንፈስ መሆን አለበት ማለት ነው። ቀስ ብላችሁ ሁሉን ነገር ትደርሱበታላችሁ። አላህ ያለው ነው የሚሆነው። መጣደፍ ምናምን አያስፈልግም እናንተ እኛ በተለይ ደግሞ ያለው ሰው ያለው ሰው ምን ጊዜ ቢሆን የፈለገውን ነገር አያጣም ማለት ነው። ጤነኛ የሆነ ሰውና ብር ያለው ሰው አላማ ያለን ሰዎች ከሆን ማንን ዘላዘል ከሆን አገራችን መተን የምናያጣቸው ነገር ምንም ምንም ነገር የለም። ሁሉም በእኛው ቁጥጥር ሁሉም በእኛው ነገር በእኛው ባልነው ይሆናል ማለት ነው። ዋናው እኛ ስርዓታችንን ጠብቀን ተከብረን ስንኖር ሁሉ ነገር እናገኘዋለን። እና ብቸኝነት ተሰማን ብቸኛነ በቃ ያላችሁ ለምትውሉ ልጆች አይዟችሁ፣ ብቸኝነት ምንም አይደል። ሁሌ ብቸኝነት አትሆኑም። አንድ ቀን ያልፍና አብራችሁ ከተያርም አጋራችሁ ጋር ፏብትን የምትሉበት ጊዜ ይመጣል ማለት ነው። እኛ ቀስ ብለን ማሰብ ዱዓ ማድረግ በቃ ሶላታችሁ እንትሰብሉ ዱዓ አድርጉ ማለት ነው። እና እንደዛ ነው። ብዙ አትሰቡ። ብቸኝነት አያስጨንቃችሁ፣ ብቸኝነት አያስፈራችሁ፣ አይዟችሁ ማለት ነው። ምክንያቱም ብዙ ጓደኞች ባበዛችሁ ሰዓት ብዙ ወሬ ባወራችሁ ሰዓት፣ አሁን ላይ ጓደኛ ማላችሁት ምንም አላችሁት የናንተን ሀሳብ ተረድቶ የሚመልስላችሁ ወይም ደግሞ የናንተን ሀሳብ የሚረዳ የለም። እንዲያውም የናንተን ድካማነት የናንተን ዝቅ ማለት ነው የምፈልገው ዛሬ ሰው ማለት ነው። ስብሓናላ ሁሉ ነገር ተቀያይሯል። ስለዚህ አይዟችሁ፣ ብቸኝነት የሚያስፈራችሁ ነገር የለም። ውድ ቤተሰቦቼ ኢንሻላህ ሰብስክራይብ ላይ ያርጋችሁ አበረታቱን። ይወዳችኋል። አከብራችኋለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።